ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ይህ የብስራት የዩቲዩብ ቻናል የመረጃ ሰዓታችን ነው። መረጃዎቹን እየነገርኳችሁ ከእናንተ ጋር ቤዛቤት አራጌ አብራችሁ የምቆይን የሚሆነው የማስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። የአዲስ አበባ ከተማ አስተዳደር ያስገነባውን ሁለገብ ምትክ ህንጻ ለቤተ ክርስቲያኗ አስረክቧል። የአዲስ አበባ ከተማ አስተዳደር በኮሪደር ልማትና በእርጅና ምክንያት በፈረሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንፃ ምትክ አዲስ ሁለገብ ህንፃ ገንብቶ አስረክቧል። ሁለገብ ህንፃው በአራዳ ክፍለ ከተማ ፒያሳ አካባቢ በተለምዶ ማህሙድ ሙዚቃ ቤት በመባል በሚታወቀው የቤተክርስቲያኑ ይዞታ ላይ እየተገነባም ነው። በከተማ አስተዳደሩ በጀት ደረጃውን በጠበቀ መልኩ ተገንብቶ በዛሬው ዕለት የተመረቀው ህንፃ በአንድ አመት ጊዜ ውስጥ ተገንብቶ መጠናቀቁም ተገልጿል። በእርክክብና በምርቃ ስነ ስርዓቱ ላይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማቲያስ፣ የከተማ አስተዳደሩ ከንቲባ ዳነች አበቤ፣ ብፁዓን ሊቃነ ጳጳሳትና የከተማ አስተዳደሩ ከፍተኛ አመራሮችም ተገኝተዋል። ከንቲባ ዳነች አበቤ በስነ ስርአቱ ላይ ባደረጉት ንግግር ይህ ህንፃ የመተማመንናም የመተባበር ውጤት ነው ብለዋል። የቀድሞ ህንፃ ረጅም ጊዜ ያገለገለ በመሆኑ እርጅና ተጭኖ ነበር በማለትም አስታውሰው፣ ህንፃው ያለበት አካባቢ ታሪካዊ በመሆኑና አሁን ካለው የአካባቢው ገጽታ ጋር የሚመጣጠን ዘመናዊ ህንፃ እንዲሆን ታስበውም ተገንብቷል ነው ያሉት። የተሰራውን ስራ በማድረግም ለከተማ አስተዳደሩ ምስጋናን ያቀረቡት ብፁዕ ወቅዱስ አቡነ ማትያስ ወደፊት ለሀገርም ለቤተ ክርስቲያን የተሻለና የአማረ ስራ እንዲሰራ እንመኛለን ብለዋል። ቤተ ክርስቲያኗ ለከተማው ከንቲባ አዳነች አቤቤ የእውቅና የምስክር ወረቀትንም አስረክቧል። በግድያ ወንጀል የተከሰሰ ግለሰብን ነፃ ለማውጣት በሀሰት የምስክርነት ቃል የሰጡ ግለሰቦች በእስራት ተቀጥተዋል። በኦሮሚያ ሰሜን ሸዋ ዞን ፍቼ ከተማ አስተዳደር ገንዘብ በመቀበል በግድያ ወንጀል የተከሰሰ ግለሰብን ነጻ ለማውጣት የሐሰት የምስክርነት ቃል የሰጡ ሁለት ግለሰቦችን ጨምሮ ይህንን ያስተባበረውን ግለሰብ በእስራት መቀጣታቸውን የፍቼ ከተማ አስተዳደር አቃቢ ህግ ጽሕፈት ቤት አስታውቃል። የፍቼ ከተማ አስተዳደር አቃቢ ህግ ጽሕፈት ቤት በተለያዩ ወንጀሎች ምርመራ አቃቢ ህግ ዮሴፍ ኤልያስ እንደገለጹት በሰሜን ሸዋ ዞን ከፍተኛ ፍርድ ቤት ችሎት ላይ ሁለት ግለሰቦች ገንዘብ ተከፍሏቸው በቸልተኝነት በሰው መግደል ወንጀል የተከሰሰን ግለሰብ ከተጠያቂነት ለማዳን ሐሰተኛ ምስክር ሆኖ መቅረባቸውን በመረጋገጡ በእስራት ሊቀጡ መቻላቸውን ጽህፈት ቤቱ ገልጿል። አንደኛ ተከሳሽ ተሾመ ካሳውን ከተከሰሰበት የሰው መግደል ወንጀል ድርጊት ነፃ እንዲወጣ ለሁለት ግለሰቦች አራት ሺህ ብር በመክፈል በመከላከያ ማስረጃነት ሰኔ ሶስት ቀን ሁለት ሺ አስራ ሰባት ዓ.ም በሰሜን ሸዋ ዞን ከፍተኛ ፍርድ ቤት ችሎት ላይ መቅረባቸው ተረጋግጧል። አራት ሺህ ብር የተከፈላቸው ሁለተኛ ተከሳሽ ደጉ ጫኔ እና ሶስተኛ ተከሳሽ ሰለሞን አባቡ ችሎት ላይ በመቅረብ በሀሰት ምስክርነት ቃል ሲሰጡ ተደርሶባቸው ወዲያውኑ በቁጥጥር ስር ውለው በተደረገው ምርመራ አንደኛ ተከሳሽን በተከሰሰበት የግድያ ወንጀል ነጻ እንዲ ያወጡት ብር ተከፍሏቸው በተከላካይ ማስረጃነት መቅረባቸውን ፍርድ ቤት ችሎት ቀርበው ቃላቸውን ለፖሊስናም ለአቃቤ ህግ ሰጥተዋል። አቃቤ ህግም የምርመራ መዝገባቸውን አጣርቶ በወንጀል ህግ ቁጥር አራት አምሳ ሶስት ንዑስ አንቀጽ አንድ በሀሰተኛ ምስክርነት ናም በወንጀል ህግ ቁጥር አራት አምሳ አምስት በሀሰተኛ ምስክርነት እንዲሰጡ በማግባባት በሚል በሶስቱም ተከሳሾች ላይ ክስ መስርቷል። የክሱን ሂደት የተመለከተው የግራር ጃርሶ ወረዳ ፍርድ ቤት ሰኔ አስራ ስምንት ቀን 2017 ዓ.ም በዋለው ችሎት አንደኛ ተከሳሽ ተሾመ ካሳሁን ሐሰተኛ ማስረጃ በማቅረብ የፍርድ ቤት ሂደቱን በማስተጓጎል ጥፋተኛ ሆኖ በመገኘቱ በሁለት ዓመት ከስድስት ወር እስራት እንዲቀጣም ተወስኗል። ሁለተኛ እና ሶስተኛ ተከሳሾችን በዳኝነት ሂደት እየታየ ያለን ጉዳይ በጥቅም ተገዝተው ሐሰተኛ ምስክርነት በመስጠታቸው እያንዳንዳቸው በአንድ ዓመት ከስምንት ወር ቀላል እስራት እንዲቀጡ መወሰኑን የፍቼ ከተማ አስተዳደር አቃቤ ህግ የተለያዩ ወንጀሎች ምርመራ አቃቤ ህግ ዮሴፍ ኤልያስ ለብስራት ራዲዮ ተናግረዋል ስትል መባ ወርቅነህ ዘግባለች። ወደ ባህርማዶ መረጃችን ስንሸጋገር ቱርክ በኢዝሚር የተቀሰቀሰውን ሰደድ እሳት እየተዋጋች የምትገኝ ሲሆን የአካባቢው ነዋሪዎችም መንደራቸውን ለቀው ወጥተዋል። በቱርኪ ምዕራባዊያ ኢዝሚር ግዛት ውስጥ የሚገኙ አራት መንደሮችና ሁለት ሰፈሮች ነዋሪዎች ከመኖሪያ ቤታቸው ለቀው ለመውጣት የተገደዱ ሲሆን ለሁለተኛ ቀን የእሳት አደጋ ተከላካዮች የስደድ እሳት ማስቆም እየተፋለሙ እንደሆነም የአካባቢው ባለስልጣናት ተናግረዋል። የደን ጥበቃ ሚኒስትር ኢብራሂም ዮማክሌ ሰኞ እለት እንደተናገሩት እሳቱ በኢዝሚር በኩዩካክ ናም ዶጋቤ አካባቢዎች ከ40 እስከ 50 ኪሎ ሜትር በሰዓት በደረሰ ንፋስ በተነሳ አንድ ጀንበር የተቀጣጠለ እንደሆነም ገልጿል። ሄሊኮፕተሮች፣ እሳት ማጥፊያ አውሮፕላኖችና ሌሎችም ተሽከርካሪዎች እናም ከአንድ ሺ በላይ ሰዎች እሳቱን ለማጥፋት እየሞከሩ እንደሚገኝ ዩማክሌ የጋዜጠኞች በኢዝሚሩ የሰጡት መግለጫ ተናግሯል። በቃጠሎ ምክንያትም በኢዝሚር አድናን ሜንዴሬስ የአየር ማረፊያ የሚገኘው እንቅስቃሴ መቋረጡን የቱርክ መገናኛ ብዙኃን ዘግቧል። በተቃጠሉ ዛፎች ምልክት የተደረገባቸው ኮረብታዎች ላይ ጭስ እየፈነጠቀ ሲሄድ የእሳት ተከላካይ ቡድኖቹ የውሃ ተጎታችና ሄሊኮፕተሮች ውሃ ይዘው ለማጥፋት ትራክተሮችን ሲጠቀሙ የሚያሳዩ ምስሎችን የመገናኛ ብዙኃንም አጋርተዋል። የመጀመሪያው የእሳት ቃጠሎ የተከሰተው እሁድ እለት በኢዝሚር ውስጥ በሴፈሪሂሳርና በመንደሬስ አውራጃዎች መካከል ሲሆን እስከ 117 ኪሎ ሜትር በሰዓት ነፋስ ምክንያትም በፍጥነት መስፋፋቱን የአካባቢው ገዢ ሶማሌን ኤልባን ተናግሯል። እሳቱ ወደ መኖሪያ አካባቢዎች ሲቃረብ በሴፈሪሂሳር ውስጥ የሚገኙ አምስት የመንደር ነዋሪዎችም ለቀው ወጥተዋል። በደቡባዊ አውሮፓ ያለው ከባድ ሙቀት የሰደድ እሳት እንዲፈጠር ምክንያት እየሆነ ይገኛል። ባለፈው ሳምንት የግሪክ እሳት አደጋ ተከላካዮች ከአቴንስ በስተደቡብ ባህር ዳርቻ ላይ የተነሳን ደን ቃጠሎ ሲዋጉም ቆይተዋል። ሊዝበንን ጨምሮ በፖርቹጋል ደቡባዊ አጋማሽ ላይ ያሉ በርካታ አካባቢዎችም እስከ ሰኞ ምሽት ድረስ በቀይ ማስጠንቀቂያ ስር የነበሩ ሲል የፖርቹጋል የባህርና አካባቢ አየር ተቋም አስታውቋል። በሰርቢያ ሰላማዊ ሰልፈኞች የገዥውን ፓርቲ ቢሮ በእንቁላል ደብድበዋል። ቅዳሜ ዕለት በተካሄደው ታላቅ የምሽት የተቃውሞ ሰልፍ ላይ ከፖሊስ ጋር የተጋጩ ጸረ መንግስት ተቃዋሚዎች በቁጥጥር ስር ከዋሉ በኋላ ለወራት የዘለቀው ህዝባዊ እምቢተኝነቱን የሚያሳይ በሺዎች የሚቆጠሩ ሰዎችም በሰርቢያ ጎዳናዎች ዘግተዋል። ተቃዋሚዎቹ በዋና ከተማው ቤልግሬድ ውስጥ በተለያዩ ቦታዎች የብረት አጥርና ቆሻሻ ማጠራቀሚያዎችን ከእሁድ አንስቶ እስከ ሰኞ ድረስ ያስቀመጡ ሲሆን በሳቫ ወንዝ ላይ ያለውን ቁልፍ ድልድይም ዘግተዋል። በሰሜናዊቷ የኖቪሳድ ከተማ ተቃዋሚዎች የገዥውን ፖፑሊስት ሰርቢያ ፕሮግረሲቭ ፓርቲ ቡድኖችን በእንቁላልም ደብድበዋል። በሀገሪቱ በሚገኙ ትናንሽ ከተሞችም ተመሳሳይ ተቃውሞ እገዳዎች መዘጋጀታቸውን የሰርቢያ መገናኛ ብዙኃን ዘግበዋል። በቤልግሬድ ከተማ ቅዳሜ እለት በተካሄደው ተማሪ መራሾ ተቃውሞ በፖሊሶች ላይ ጥቃት ፈጽሟል ወይም መንግስትን ለመገልበጥ አሲረዋል የተባሉ በደርዘን የሚቆጠሩ የዩኒቨርሲቲ ተማሪዎች እና ሌሎችም በሰላማዊ ሰልፉ ላይ የተገኙ ሰዎች መታሰራቸውን እንዲፈቱ ተቃዋሚዎችም እየጠየቁ ይገኛል። እሁድ ለት በጋዜጣዊ መግለጫ ላይ የሰርቢያ ገዢው ፓርቲ ፖለቲካ መሪ አሌክሳንደር ቩቺች የተቃውሞ ሰልፉን አዘጋጆች ፖሊስ ላይ በጥብጥና ጥቃት ማነሳሳት ከሰዋል። ፖሊሶችን በማጥቃት ተጨማሪ ሰዎች ይታሰራሉ፣ ይህ መጨረሻ አይደለም ያሉት ቹች ተቃዋሚዎችን ሽብር ፈጽመዋል ሲሉም ከሰዋል። የሰልፉ ይፋዊ እንቅስቃሴ ካለቀ በኋላ ተቃዋሚዎች ድንጋይ፣ ጠርሙሶችንና ሌሎች እንቁሳቁሶችን ሲወረውሩ ፖሊስ አስለቃሽ ጭስ ዱላናም ጋሻም ተጠቅመዋል። ተችዎች እንደሚሉት ከሆነ ቡጭት ወደ ስልጣን ከመጡ ወዲህ ሙስናና የተደራጁ ወንጀሎችም እንዲጨምር በማድረግ የዲሞክራሲ ነፃነቶችን በማፈን ላይ ይገኛሉ ሲሉ ተችተዋል። እርሳቸው ግን የሚቀርብባቸውን ውንጀላ የሀሰት ሲሉ ውድቅ ያደርጋሉ። የተከበራችሁ ተመልካቾቻችን ከሀገር ውስጥና ከባህር ማዶ ያዝናቸው መረጃዎቻችን እነኚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቀን